የሚገዛ ሰው በውክልና መኪና መግዛት የለበትም። አሁን ተሽከርካሪዎች ሁሉም ተመርምረው ነው በሁሉም እየተሰጠ ያለው ወረቀቱ የተሟላ ነው። በስብዙ ብረገድስ መኪና ገዝተው የሚመጡ አሉ። የመንደሩ የሚባለው ነገር አሁን ሳለ ገዥና ሻጭ አብሮ ተያይዞ መጥተው ልገዛ ፈልጊያለሁ ልሸጥ ነውና እባካችሁ ገምቱ እንደዚህ አድርጉ የሚል ነገር አለ። ወደ ህግ አሰራር የመምጣቱ ነገር ቦሌ ላይ መንገድ ፈንድም አለ ሶስተኛ ወገንም አለ ባንክም አለ። አንድ መስኮት ሁሉንም ጭርስ አድርጎ መመለስ ነው። እኛ እንደውም ትንሿ መሶብ እያልን ነው የምንጠራው። መስ ልክ ነው፣ ቀድሞ የመጣ መሶብ። አሁን ተሽከርካሪዎች ሁሉም ተመርምረው ነው ቦሎም እየተሰጠ ያለው ወረቀቱ የተሟላ ነው። ወደ ተለያዩ ቦታዎች መኪኖቹ ያሉ ግን ደግሞ ወረቀቱ እዚህ ተሰርቶ የሚመጣበት እዛ ላይ ያለው ነገር ምን ይመስላል? በደንብ እየተሰራ እየመጣ ነው። አሁን ቦሎን አስመልክቶ አዲስ አበባ ላይ ያሉ የመመርመሪያ ተቋማት በሙሉ ኢንስፔክት ተደርገው ብቃታ ማለታቸው ተረጋግጦ ያለፉት ብቻ ወደ ሲስተም እንዲገቡ ተደርጓል። ከዛ ውጭ ያሉትን ከሲስተማችን ያስወጣንበት አግባብ ነው ያለው። ለምን? ከሚደርሰው አደጋ ጋር ሲታይ ብቃት የሌለው የምርመራ ተቋም መርምሮ የሚያቀርባቸው ተሽከርካሪዎችም ብቃት ሊኖራቸው አይችልም። የምርመራው ወረቀት የትን በየጥሻው እየተሰራ የሚመጣበት አግባብ ነው ያለው። አሁን ሙሉ ለሙሉ ያንን አስቀርተናል። ከዛ የምርመራ ተቋም መውጣቱ ኦንላይን ሳይረጋገጥ አገልግሎት አይሰጥም ማለት ነው። በስብዙ ብረገድስ መኪና ገዝቶ የሚመጡ አሉ የመንደሩ የሚባለው ነገር አሁን ሳለ ብዙ ትምህርት ተሰጥተናል። በዚህ ዙሪያ ላይ ቀንሷል ወይስ እንዴት ነው? ገዥና ሻጫ አብሮ ተያይዞ መጥተው ልገዛ ፈልጌ ያለው ልሸጥ ነው እና እባካችሁ ገምቱ እንደዚህ አድርጎ የሚል ነገር አለ። ወደ ህግ አሰራር የመምጣቱ ነገር ስ እንዴት ነው? ስም የመዘዋወሩ ስ ሁኔታ ፈጣን ነው ወይስ ባለበት በውክልና በብዙ መልኩም ይቆይ ነው? እዛ ላይ ያለውን በሌ ክፍለ ከተማ ላይ ያለውን እስቲ እንስማ። መልካም። እንግዲህ ከዝም ዝውውር ጋር ተያይዞ በጣም ብዙ ሰዎች የሚጎዱበት ነው። በውክልና ሰነድ ይቀበሉና አንደኛ መኪናው ሞተሩም የተመ ያልመጣ ሊሆን ይችላል። እኛ ጋር መጥቶ አልታየላቸውም። ያንን ከነ ችግሩ ይረከቡታል ማለት ነው። መጨረሻ ላይ ኢቭን ባለቤቱን ፈልገው የማያገኙበት ሁኔታ ይፈጠራል። ውክልና ብቻ ይዘው ስለሚቀመጡ ማለት ነው። በዛውም ሊረሱት ይችላሉ። መኪና እጃቸው ገብቷል፣ እየተጠቀሙበት አመት፣ ሁለት አመት፣ ሶስት አመት ቆይቶ ይመጣል መኪናው እኛ ጋር ስም ዝውውር ለማድረግ ሲመጡ፣ ያው መኪናው እናያለን። ሲታይ ወይ ሞተሩ የተመታ ሊሆን ይችላል፣ ወይ ሻንሱ የተመታ ሊሆን ይችላል መሸጥ መለወጥ አይቻልም። ያ ደግሞ ሲሆን ሰውየውን ለማግኘትም በጣም ከባድ የሚሆንበት አግባብ ነው እና ያለው እኛ በእኛ በኩል ያለውን ፈተናል። ህብረተሰቡ ጋር አሁንም መቀየር ያለበት ግን አመለካከታለን። ለመንግስት ከገዛ ነው ነገር ላይ ወይም ደግሞ ሻጩ ሲሸጥ ካተረፈው ነገር ላይ የሚከፍለው ነገር ይኖራል። ገዢዎች ግን ይሄን መፍቀድ የለባቸውም። የሚገዛ ሰው በውክልና መኪና መግዛት የለበትም። በስነ ስርዓት ውልተዋውሎ ውልና ማስረጃ አጸድቆ ስም ዝውውር ማድረግ ይኖርበታል ማለት ነው።